ሰላም ጤና ይስጥልኝ ውድ ኢትዮጵያውያንና ኢትዮጵያውያን በዛሬው ዕለት እንግዲህ ከፍተኛ የሳጅነት ማዕረግ ያላቸው በሰላማዊ መንገድ እጃቸውን ሰጥተዋል። በተለይ በአዊ ብሔረሰብ አስተዳደር ዞን በሚገኙ ታጥቀው ሲንቀሳቀሱ የነበሩ ወንድሞቻችን መንግሥት ያደረግላቸውን ጥሪ በመቀበል ነው። በተለይ እነዚህ የሳጅንነት ማዕረግ ያላቸው በድሮ የአማራ ልዩ ኃይል የነበሩ አሁን ደግሞ ወደዚህ ወደ ፋኖ ትጥቅ ገብቶ የቆዩ ይህን ጥሪ ተቀብለዋን በዛ እጅግ ደስ የሚል ነው። በተለይ ደግሞ ስማቸውን ላስታውሳችሁ ምክትል ሳጅን የኔ ያለም የኔ ሰው፣ ረዳ ሳጅን አብቦው ጥላሁን እና አሁን መረዳ ሳጅን ንብረቱ ወርቁ የሚባሉ ግለሰቦች፣ እነዚህና ጓደኞቻቸው ወይም ጓዶቻቸውን ጨምሮ ማለት ነው። በተለይ ልዩ ቦታው ደግሞ አንካሻ ጉሳ ወረዳ ተብሎ በሚታወቀው ነው። ስለዚህ የአንካሻ ጉሳ ወረዳ ዋና አስተዳዳሪ አቶ ደሳለው አምሳልም በበኩላቸው በተለያዩ ምክንያቶች ከመንግስት መዋቅር ውጭ የነበሩ የኔ ያለም የኔ ሰውና ጓዶቻቸው በሰላማዊ መንገድ ወደ መንግስት እንዲቀላቀሉ ከፍተኛ አስተዋጽኦ ላደረጉት የወረደው የሰላም ካውንስልና የሀገር ሽማግሌዎች የሀገር መከላከያ ሰራዊትን አመስግነዋል። ማለት ነው እጅግ ደስ የሚል ነው። የሚያስፈልገን ሀገራችን መነጋገር መመካከር ነው እንጂ በዚህ በድሮ አይነት ባህላዊ አካሄድ መራመድ ለክልልም ለሀገርም ስለማያጠቅም አሁን መንግስት ያደረገው በተለይ እነዚህ ወንድሞች በሰላማዊ መንገድ ከመንግስት ጎን ሆነው መልሰው ደግሞ ክልሉን ለመካሰ የሚያደርጉት ከፍተኛ እንደሆነ ይታመናል። ከዚህ ውሳን ወጣ በተለይ መከላከያ ሶስት መቶ አራተኛው ኮር ዋና አዛዥ ጀነራል አዲሱ መሀመድ የሰጡትን ተልእኮ በመቀበል የተገኘው የኮሎኔል ተስፋዬ መቂሶ በዚህ ወቅት እንደተናገሩት የሀገር መከላከያ ተልእኮ የሀገራችን ዳር ድንበር መጠበቅ ሲሆን በክልሉ በተለይ በተፈጠሩ የጸጥታ ችግር ለሰላም ለማስከበርና እየሰራ ይገኛል ሲል ነው አክሎ የተናገሩት። በተለይ መከላከያውን ያለበት ሁኔታ የክልሉን ሰላም ለማስጠበቅ በከፍተኛ ሁኔታ እየሰራ መሆኑ አዚሁ ጋር ሳንወጣ፣ አሁን ደግሞ በምስራቅ ጎጃም ዞን እነብሴ ሳር ምድር ወረዳ ስላሞ ተብሎ የሚታወቀው ልዩ ቦታ ላይ እንደ መግቢ ይሽላቸው እንደቀረቡትኝ ከፍተኛ የሆነ ትጥቅ ሲጠቀምበት የነበረውን እንግዲህ መከላከያ ባደረገው ኦፕሬሽን ማለት ነው እየጣለው እንደፈረጠጠ የሚያመላክት ጉዳይ መረጆች ወጥቷል። በተለይ ይህ የሆነው መከላከያ ድንገት ባደረገው ኦፕሬሽን መሆኑ ነው። ከምንም በላይ ግን የሚያስፈልጉ ለሀገራችን ሰላም ነው። እንዲሁም ደግሞ ከፍተኛ አስተዋጽኦ ያደረጉ በወሎ ዞን የሀገር ሽማግሌዎች በተለይ በሀምራ ላይ በሀምራ በደቡብ ወሎ ዞን በሀምራ ሳይት ተብሎ በሚታውቀውም የወረዶ ማህበረሰብ ችግራችን ለመፍታት በትጥቅ ትግል ሳይሆን በሰላማዊ ትግል ብቻ ነው በማለት ህገወጥ ቡድኑ ከትጥቅ ትግል ወጥቶ በሰላማዊ መንገድ እንዲታገል ሰፊ ውይይትና ስራ በመስራት ታጣቂ ወደ ሰላም እንዲመስ የማድረግ ስራ መስራቱ የወረደው ፖሊስ አስታውቋል። በዚህም ከተሰራው ሰባ ስድስት የሙኑ የታጠቁና አርባ አራት ደግሞ ያልታጠቁ ወንድሞች በሰላማዊ መንገድ እንዲመለሱ ያደረገ ጀግና ማህበረሰብ ነው። ማህበረሰቡ በተ በደቡብ ወሎ ዞን አማራ ሀምራ ሳይት ተብሎ በሚታወቁ ባደረጉት ውይይት ነው። ሰባስድስት የታጠቁ ወንድሞችና አርባ አራት ጄሌዎች ሆነው በድምሮ ይሄ ማህበረሰቡ በውይይት ያደረገውን እንግዲህ በመቀበል ወደ ሰላማዊ መንገድ እንዲመጡ ያደረገ። ስለዚህ የሚያስፈልገው እንዲህ የሰለጠነ ማህበረሰብ ነው። በተለይ ወሎ ዞን ያሉትን ሳና ድንቅ ማለፍ ንፉግነት ያስብላል። በተለይ በደቡብ ወሎ ዞን የሚገኙ ሀምራ ሳይት እነዚህ ማህበረሰቡ በሰለጠነ መንገድ በውይይት ባደረጉት እነዚህም የታጠቁ ወንድሞች የእነሱን ጥሪ በመቀበል ነው ከዚህ ውሳን ወጣ። አሁንም በባህር ዳር ላይ በተደረገው ፍንዳታ የሽብር ቡድን ማለት ነው፣ በንብረት ላይ ውድመት ሲያስከትል በሰው ህይወት ላይ ግን አንዳችን ጉዳት አለማስከተሉ ለማረጋገጥ ተችሏል። ልዩ ቦታው ገጠር መንገድ ተብሎ በሚታወቅ ቀበሌ 13 እንዲሁም ደግሞ ቀበሌ 16 ተብሎ በሚታወቅ በሁለት ቦታ ላይ በተደረገ ፍንዳታ ነው። በተለይ የምክክር አጀንዳ ለማደናቀፍ ታስቦ የተደረገ ቢሆንም ይህ አጀንዳ ያሰባሰቡ ሁኔታ ከ4500 በላይ ህዝቦች የተሳተፉበትን በስኬት መንገዱ መጠናቀቁ በእርግጥ የሚያስመሰግን ነው። ነገር ግን ይህን ለማስተደናቀፍ ታስቦ የተደረገ ቢሆንም ግን ምንም ሊያስተጓጎል አለመቻሉን ለማረጋገጥ የተቻለው ሌላኛው ጉዳይ እዚሁ ሳንወጣ የምናልፈው እንግዲህ ወደ የአብን ከፍተኛ አመራሮች ዶክተር ደሳሌ ጫኔን ሳያሳትፉ እንግዲህ ምርጫ ማካሄዳቸውን በተመለከተ ዶክተር ደሳሌ ጫኔ ትችቱንም ሰንዘር አድርጓል። ይህን ያደረገበት ምክንያቱም የአብን ዋና ሊቀመንበር በመሆን ይታወቅ ነበር ዚህ በፊት ዶክተር ደሳሌ ጫኔ ለዚህም በባህር ዳር እንግዲህ በማሸነፍ ፓርላማ እንዲገባ የተደረገበት የአብን ሊቀመንበር በነበረበት ወቅት እንግዲህ ባህር ዳርን ድምጽ እንግዲህ አብን ወክሎ እንግዲህ ወደ ፓርላማ እንዲገባ የሆነበት ምክንያት በዚህ ነው። ነገር ግን ሰሞኑ እንግዲህ አብን ስብሰባ በማካሄድ በተለይ አንድ እስከ ዘጠኝ ሚደርሱትን መርጧል። ለምሳሌ ላስታውሳችሁ፣ በአንደኛነት ዶክተር በለጠ ሞላ ሊቀመንበር፣ በሁለተኛነት ደግሞ ጸገም ምክትል ሊቀመንበር፣ ሁለት ሶስተኛ ደረጃ ፕሮፌሰር ዳምጠው ተሰማ ፖለቲካ ጉዳይ፣ አራተኛ አቶ ዩሴፍ ኢብራሂም ህግ ጉዳዮች፣ አምስተኛ አቶ ጋሾው መርሻ የህዝብ ግንኙነት ስድስተኛ አቶ ሀሳቡ ተስፋ አደረጃጀት ሰባተኛ አቶ ጥበብ ሰይፍ ጽፈት ቤት አቶ ስምንተኛ አቶ ማሩ ደጀኔ ስራ ስትራቴጂና ስልጠና መጨረሻ በዘጠነኛ ደረጃ አቶ አንዱ አለም አላምራው የውጭ ግንኙነት አድርገው ሲሾሙ ከነሱ ዶክተር ደሳለ ጫኔ በአንዱም ሳያሳተፉት በመቅረቱ ቅሬታውን እንግዲህ ሰንዝሯ ማለት ነው። ይህን የሚያደረግበት እንግዲህ ዶክተር ደሳለኝ ጫኔ ቀጣይ እንግዲህ ከፓርላማ ላይ ይቀመጥ እንደሚችል ግልጽ ማሳያ ነው። ምክንያቱም ከአብን ካልተሳተፈ በየትኛውም ማንን ወኩል ሊሳተፍ የማይችል መሆኑን የወጣ መረጃ። ለዚህም ነው እንግዲህ ትችቱን ሰንዘር ያደረገ። በሌላ ቪዲዮ እስክንገና፣ የአዲስ የሆነ ሰብስክራይብ በማድረግ ቤተሰብ ትሆኑ ዘንድ በአኩሪት እየጠየቁቻው።